ማስጠልኝ ክቡራትና ክቡራን የጠበቃ ዩሱፍ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ጠቃሚ የሆነ የህግ ምክር ይዤላችሁ መጥቻለሁ። የጋብቻ ወረቀት የሌላቸው ባልና ሚስት የትዳር ግንኙነት አላቸው ወይ? አብረው መኖራቸውስ እንደ ጋብቻ ይቆጠራል ወይ? በመካከላቸው ጋብቻ መኖሩን በምን አግባብ ነው የሚያስረዱት? የጋብቻ ወረቀት ሳይኖራቸው የሚለው የብዙ ሰዎች ጥያቄ ነው። ብዙ የፕሮግራም የተከታታዮችም ይሄን ጥያቄ ያቀርቡልኛል። እንደዚሁም በፍርድ ቤት በሚደረግ የፍቺ ክርክር ወቅት ዋና ማስረጃ ሆኖ የሚቀርበው የጋብቻ ወረቀት በመሆኑ እንደዚሁ ስጋት ላይ ይወድቃሉ ተጣማሪዎች ወይም ባለትዳሮች። ምክንያቱም በፍርድ ቤት በሚደረግ የፍቺ ክርክር ወቅት አንደኛው ወገን በመካከላችን የትዳር ግንኙነት የለም፣ አብረን ስንኖር የነበረው በጓደኝነት ነው፣ ወይም ደግሞ እንደ ባልና ሚስት ባለ ግንኙነት እንጂ በትዳር ወይም በጋብቻ አይደለም፣ የትዳር ግንኙነት የለንም በሚል ክርክር ያቀርባል። በዚህን ጊዜ እንግዲህ ሌሎች ሰዎች በጣም ይሄ ጉዳይ አሳሳቢ ይሆንባቸዋል። ስለዚህ ጋብቻ ወረቀት የሌላቸው ባልና ሚስት እውን በመካከላቸው የትዳር ግንኙነት የለም ወይ የሚለው እናያለን። ምክንያቱም የትዳር ግንኙነት መኖሩ መረጋገጡ፣ ጋብቻ መኖሩ መረጋገጡ ከዛ ተከትሎ ለሚመጡ የንብረት ክፍፍል ጥያቄዎችና ሌሎች ደግሞ የቀለብ ጥያቄዎች በጣም ወሳኝ በመሆኑ ነው ይህን ጉዳይ ማንሳት ያስፈለገው የብዙ ሰዎችም ስጋት የሆነው እንግዲህ፣ በቤተሰብ ሕጋችን ጋብቻ የሚፈጸመው በሶስት መንገድ ነው። አንደኛ በክብር መዝገብ ሹም ፊት ወይም ደግሞ በመዘጋጃ ቤት የምንለው ሊፈጸም ይችላል። ሁለተኛ በሃይማኖት ስርዓት መሰረት ጋብቻ ሊፈጸም ይችላል። ሶስተኛ ደግሞ በባህል ስርዓት መሰረት ጋብቻ ሊፈጸም ይችላል። ከነዚህ ከሶስቱ በአንዱ መንገድ መፈጸሙን በማስረጃ በማስረዳት የጋብቻ መኖሩን ማረጋገጥ ይቻላል። እነዚህ እንግዲህ ጋብቻ የሚፈጸምባቸው ሶስት መንገዶች የራሳቸው አፈጻጸም ስርዓት ያላቸው በመሆኑ ከተጋቢ ጥንዶች ውጪ ስርዓቱን በማስፈጸም በምስክርነት፣ በሽማግሌነት፣ በሃይማኖት አባትነት፣ በታዳሚነት ሰዎች የሚሳተፉት ነው የሚሳተፉበት ነው። እንደምታውቁት እንግዲህ ሰርግ ሲባል እንግዲህ በተሻሻለው የፌዴራል የቤተሰብ ህግ አዋጅ ቁጥር 213 19 92 አንቀጽ 94 መሰረት ጋብቻ መኖሩን ለማስረዳት የሚቀርበው ቀዳሚ ማስረጃ የጋብቻ የምስክር ወረቀት ነው ይላል። የቤተሰብ ህጉ በአንቀጽ 94 ጋብቻቸውን አስመዝግበው የምስክር ወረቀት ያለያዙ ተጋቢዎች ወይም መዝገቡ ያስመዘገቡት በመጥፋቱ ምክንያት የጋብቻ ምስክር ወረቀት ማቅረብ ያልቻሉ ተጋቢዎች ጋብቻ መፈጸሙን በትዳር ሁኔታ መኖር ማስረዳት እንደሚችሉ በዚሁ በቤተሰብ ህጉ አዋጅ ቁጥር 213 ህዝባር 1992 አንቀጽ 95 ተመልክቷል። በመሆኑም ምንም እንኳን የጋብቻ ወረቀት ባይኖራችሁም የጋብቻ መፈጸሙን ጋብቻ የፈጸማችሁ መሆኑንና የትዳር ሁኔታ መኖሩን ማስረዳት ከቻላችሁ የጋብቻ ወረቀት ባይኖራችሁም የጋብቻ በመካከላችሁ እንዳለ ትዳር እንዳለ ማስረዳት ትችላላችሁ ማለት ነው። አንድ ወንድና አንድ ሴት የትዳር ሁኔታ አላቸው ለማለት ራሳቸውን እንደ ባልና ሚስት የሚቆጥሩና የሚኖሩ ከመሆናቸውም በላይ ቤተሰቦቻቸውና ማህበረሰቡ በባልና ሚስትነት የሚቀበሏቸው ሆነው ሲገኙ መሆኑን ይሄው የቤተሰብ ሕጋችን በአንቀጽ ዘጠና ስድስት አስቀምጦ እናገኘዋለን። እንግዲህ እነዚህ የትዳር ሁኔታ መኖሩን ቤተሰቦቻቸውና ማህበረሰቡ የሚቀበላቸው፣ ራሳቸውም እንደ ባልና ሚስት የሚቆጥሩ ከመሆናቸው ሌላ አራተኛ የትዳር መመስረቻ መስፈርት ወይም ጋብቻ የሚፈጸምበት ስርዓት ሳይሆን በሶስቱ ከሶስቱ የጋብቻ አፈጻጸም መንገዶች በአንዱ ጋብቻ መፈጸሙን የሚያስረዳ መሆኑን እንደዚሁም በህጉ ተቀምጧል። እንግዲህ የትዳር ሁኔታ መኖሩን ለማስረዳት ግዴታ የጋብቻ ወረቀት ማቅረብ አይጠበቅባቸውም የሰው ምስክር በማቅረብ የሰነድ ማስረጃ እና ሌላ ማስረጃዎች ማቅረብ ይቻላል ለምሳሌ የሰርጋችሁ ቪዲዮዎች ፎቶዎች ሌሎች ከዚህ ጋር የተያያዙ ሌላ የጥሪ ወረቀቶች ሊሆኑ ይችላሉ ብቻ ጋብቻ በመካከላቸው ሊኖር የሚችል የሰነድ ማስረጃዎችን የቪዲዮ ማስረጃዎችን የፎቶ ማስረጃዎችን የሰው ምስክሮችን በሰርጋችሁ ላይ ታዳሚ የነበሩ ሚዜዎች የነበሩ፣ የሃይማኖት አባቶች የነበሩ፣ ሽማግሌዎች የነበሩ፣ ትላልቅ ሰዎች የነበሩ እነዚህን ሰዎች ሁሉ በማቅረብ ምንም እንኳን የጋብቻ ወረቀት ባይኖራችሁም ትዳር በመካከላችሁ መኖሩን፣ ጋብቻ መኖሩን ማስረዳት ትችላላችሁ። እንግዲህ ማስረጃውን የማቅረቡ ዓላማም ጋብቻው ለመኖሩ ለማስረዳት በመሆኑ ማስረጃው ማስረዳት ያለበትም ጭብጡ ጋብቻ መፈጸሙን ማወቃቸውን የሚያመላክት እንጂ በባልና ሚስትነት መኖራቸው ላይ ብቻ መወሰን የለበትም። በባልና ሚስትነት ኖረዋል ብቻ ሳይሆን ማስረዳት ያለበት ዋናውና ትልቁ ቁም ነገር በዚህ ቀን፣ በዚህ ወር፣ በዚህ ዓመተ ምሕረት በእንዲህ አይነት ቦታ፣ በእንዲህ አይነት ሁኔታ ባልና ሚስት ሆነው ተጋብተዋል፣ ትዳር መስርተዋል የሚለውን ማስረዳት ከቻላችሁ የጋብቻ ወረቀት ባይኖራችሁም ባልና ሚስት ናችሁ በመካከላችሁ ጋብቻ አለ፣ ጋብቻ ተፈጽሟል፣ ትዳር አለ የሚለውን ህጉ ድምዳሜ ላይ ይደርሳል ማለት ነው። እንግዲህ ምስክርነቱ ራሳቸውን እንደ ባልና ሚስት መቁጠር ወይም እንደ ባልና ሚስት ማወቅ ላይ ብቻ የሚንጠለጠል ከሆነ የጋብቻ መኖሩን በትዳር ሁኔታ ለማስረዳት በሚል ምክንያት ጋብቻንና ጋብቻ ሳይፈጽሙ እንደ ባልና ሚስት መኖር መካከል ልዩነት የሌለ ስለሚያስመስለው ከፍተኛ ጥንቃቄ ማድረግ አለባችሁ። በጋብቻና እንደ ባልና ሚስት አብሮ መኖር መካከል ልዩነት አለ። ሌላ ቀን እመጣበታለሁ። በትዳርና እንደ ባልና ሚስት አብሮ መኖር መካከል ምንድነው ልዩነቱ? ጋብቻ ወይም ትዳር እንዳልኳችሁ ከሦስቱ በአንዱ መንገዶች አንድ ወንድና አንድ ሴት ተጋብተው በመካከላቸው የትዳር ግንኙነት ሲኖር ጋብቻ ሲኖር ነው። እንደ ባልና ሚስት መኖር ግን ጋብቻ ሳይፈጽሙ ሬጉላር ዩኒየን ይለዋል፣ እንደ ባልና ሚስት መኖር ይለዋል ህጉ ያ ማለት አንድ ወንድና አንድ ሴት እንደ ባልና ሚስት ሆነው ከሶስት ዓመት በላይ ሶስት ዓመትና ከዛ በላይ ከኖሩ በመካከላቸው እንግዲህ በዛ ጊዜ ውስጥ የሚያፈሩት ንብረት የጋራ ይሆናል። እንደዚሁም ደግሞ ሌሎች የሚኖረው ምንድን ነው፣ የዚህ የጋብቻ ዝምድና በሁለቱ በባልና በሚስት መካከል ላይፈጥር ይችላል። ህጉ ያንን እውቅና አይሰጥም። ነገር ግን እንደ ባልና ሚስት መኖር መካከል ልጆች የሚወለዱትም ትሪት የሚደረጉት በመካከላቸው ወይም አባትም እናትም ኃላፊነት የሚኖርበት አባትም ቀለብ የመቁረጥ ግዴታ የሚኖርበት ልክ በትዳር ውስጥ እንደወለደው ልጁ ነው። እንደዚሁም ደግሞ ንብረትን በተመለከተም ሶስት ዓመት በዚህ ሁኔታ ከኖሩ በዛ ጊዜ ውስጥ የሚያፈሯቸው ንብረቶች የጋራ ይሆናሉ፣ የመካፈል መብት ይኖራቸዋል። ይሄ ነው ልዩነታቸው። ጋብቻ ተፈጽሟል ሊባል የሚችለው እንጂ እንግዲህ ጋብቻ ከሚፈጸምባቸው ሶስቱ መንገዶች ቅድም እንደነገርኳችሁ በአንዱ መንገድ ተፈጽሞ ሲገኝ በመሆኑ ጋብቻን በተዳኑ ሁኔታ ለማስረዳት የሚቀርብ ማስረጃ ደግሞ ጋብቻው መኖሩን እንዲሁም የተፈጸመበትን ስርዓት ማስረዳት ይጠበቅበታል። ሴሌብሬሽኑ ምንድን ነበር? ለምሳሌ በክብር መዝገብ ሹም ፊት ቀርበው ነው ሄደው ማዘጋጃ ቤት ነው የተፈራረሙት ከተባለ ያንን ማስረዳት ይጠበቅባቸዋል፣ የምታቀርቧቸው ማስረጃዎች። ወይም ደግሞ በሃይማኖታዊ ስርዓት መሰረት ነው ጋብቻ የተፈጸመው ከተባለ የተፈጸመበትን የሃይማኖት ስርዓት ማስረዳት ይጠበቃል። አይ በባህል መሰረት ነው ከተባለ ደግሞ በየትኛው ባህል፣ በእንዴት አይነት ዝግጅት የሚለውን ምስክሮቻችሁ ማስረዳት አለባቸው ማለት ነው። እንግዲህ የተሻሻለ የቤተሰብ ህግ ቅድም እንደነገርኳችሁ አንቀጽ ዘጠና አምስት ይሄንኑ የሚያስረዳ ነው ማለት ነው። ስለዚህ ጋብቻ መኖሩን ለማረጋገጥ ግዴታ ግዴታ የጋብቻ ወረቀት ሊኖራችሁ ግድ አይልም። በእነዚህ በሶስቱ መንገዶች የተፈጸመውን ጋብቻ ቅድም እንዳልኳችሁ በማስረጃ ማስረዳት ከቻላችሁ በመካከላችሁ ጋብቻ መኖሩን ማረጋገጥ ትችላላችሁ። ይህን ጉዳይም በተመለከተ እንግዲህ ሰበር መዝገብ የሰበር ሰሚ ችሎት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 2 6403 ጋብቻ መኖሩን አሁን ባልኳችሁ መንገድ ማረጋገጥ እንደሚቻል አስገዳጅ የህግ ትርጉም ሰጥቷል ማለት ነው። ስለዚህ የብዙዎቻችሁ ራስ መታት የብዙዎቻችሁ ጥያቄ ይመለሳል ብዬ አስባለሁ። አብራችሁ ስለነበራችሁና ይህን ህግ ምክር ስለሰማችሁ ደስ ብሎኛል። አብሬያችሁ የነበርኩ ጠበቃና የህግ አማካሪ ዩሱፍ ከበር የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ